ይሄ ምክር ወሳኝ ስለሆነ ለእናንተው ላጋራችሁ። ልጆቼ አሉ እንደ ግሪደር አትሁኑ አሉ። ግሪደር ጎዳና ይቆፍራል፣ አስፋልት ይሰራል፣ ድንጋይ ያስወግዳል። ሚና ብዙ ነው የሚሰራው ግሪደር። እንደ ግሪደር አትሁኑ አሉ። ለምን ሲሏቸው እሳቸውም ሲተነትኑ ምናሉ ግሪደር ይሰራና አስፋልቱን ከሰራው ካለማው በኋላ አስፋልቱ እንዳለቀ አስፋልቱ ላይ የመሄድ እድል አይሰጠው። ለምን አስፋልቱን ይጎደዋል ተብሎ ይታሰባል። ግልጽ ነው። ስለዚህ ግሪደር ምን ይደረጋል? ወደ ዳር ይወጣና ይቆለፋል። ሌላ አስፋልት ሲበላሽ ነው የሚፈለግ እንደ ግሪ ደራት ሆኖ አሉ አባት። ይሄ ነው ትልቁ መልእክት ዛሬ ከእናንተ ጋር ቆይታ ማድረግ እንፈልገው። የኢትዮጵያ ሙስሊም እልህ አስጨራሽን ትግል አድርጎ የሚወዳቸው ብርቅዬ ልጆቹን ገብሮ ኢትዮጵያ ውስጥ ተአምርን ሰርቶ ለውጥ አምጥቷል። ብኢድንላህ የዚህ ለውጥ ባለቤት እናንተ ናችሁ። እናንተውም የመቱን ከዋክብቶች የትግሉ ግንባር ቀደም አርጋችሁ አሳትፋችኋል። ታስረን ተጨንቃችኋል። አዋጣችሁ ደግፋችኋል። በዱዓችሁ አልተለያችሁና አገራዊ ለውጡን አላህ አመጣሁት ዱዓችሁን እኛም በማስፈታት ብቻ አላህ አልቋቸው ኢትዮጵያ የምትባልን አገር ለወጣት ይሄን ጀብድ የሰራ ሙስሊም ዛሬ እንደ ግሪደር ዙሮ ወደ ኋላ ተመልሷል። አገራዊ ተሳትፈው ላይ ደካማ ሆኗል። በአገሪቱ የለውጥ ጉዞ ላይ ቁጭ ብሎ ተመልካች መብት ጠያቂ ሆኗል። አሁን ምኑ ነው ቀፍድዶ ያዘ? ምኑ ነው ወደ ኋላ ጎተተን? ችግራችን ምንድን ነው? ይሄ ልብ ብላችሁ ስታጠኑት አንድ ያልተፈታ ጥያቄ አእመሯችን ውስጥ እናገኘዋለን። እኔ ባለፈው ሶማሌ ክልልም ህጀ እያልኳቸው ነበር። ከጨረቃ ቤቶች በፊት ጨረቃ አስተሳሰቦች መፍረስ አለባቸው። ቀፍድደው የያዙን ወደ ኋላ የጎተቱን ሁራፋቶች አእምሯችን ውስጥ አሉ። በዋናነት የሚጠቀሰው ፖለቲካዊ ተሳትፎ የኢስላም እንዳልሆነ ማመናችን እነ እንትና ወንበር ነው የሚወዱ ይባላል። ወንበር ችግሩ ምንድን ነው? እሱን ነው ከእናንተ ጋር ልባት ዛሬ የምሰጥ ወንድሞቼ። ፖለቲካ ማለት ምን ማለት ነው? እየጠየቅኩ ነው። እንግዲህ ማወያያችሁ ኢንሻአላህ ታግዙኝ አላችኋል። ፖለቲካ ማለት በአጭር ሲገለጽ ህዝብ መምራት፣ አገር ማስተዳደር፣ የአገርን ሰላም ማስጠበቅ፣ ህዝቡ የጤና አገልግሎት እንዲያገኝ ማድረግ የፍትህ ስርዓት ዘርግቶ ሰዎች የማይበደሉበት የህግ ሲስተም መዘርጋት፣ የአገርን ደህንነት መጠበቅ፣ የህዝብን ሰላም መጠበቅ፣ ህዝቡ ትምህርት እንዲያገኝ ማድረግ፣ አንዲት አገር እና ጎረቤቶቿን አገራዊ ትስስር መፍጠር፣ በጥቅሉ ፖለቲካዊ እንቅስቃሴ ይባል። ከዚህ ውጭ አለ ወዳጆች? አብይ የዚህ ውጭም ይሰራዋል አለው እንዴ? የለውም እኮ እሱ ጠቅላይ ሆኖ ሚኒስትሮችን አደራጅቶ አንዱን የትምህርት ሚኒስትር ይለዋል፣ ትምህርት አዳርስም። ሌላው የመከላከያ ሚኒስትር ይለዋል፣ ሰላም ጠብቅ ማለት ነው። ሶስተኛው የጤና ሚኒስትር ይለዋል፣ ጤንነትን የማህበረሰቡን ጠብቅ ማለት ነው። ፖለቲካ ማለት አንዲት ሀገር የምትመራበት ቀመር ማለት ነው። ይሄ ዛሬ በደፋሩ ቃል ዒባዳ ነው ልላችሁ ነው ፊታችሁ የተሰየምኩት። ዒባዳ ማለት ምን ማለት ነው? ነቢያቶችንስ አላህ ለምን ላካቸው? አላህ ራሱ ይንገረን። ወለቀድ በዐስና ፊ ኩል ኡመት ነገሩኝ፣ ወዳጆች ረሱላን በእያንዳንዱ ህዝብ ላይ መልእክተኞች ልከናል። ምን ሊያደርጉ? አንድ ጥሪ ያላቸው አንዕቡድ ላህ አላህን ተገዙት ሊሉ። በዚህ እንስማማለናል። አላህን መገዛት ማለት ግን ምን ማለት ነው? እዚጋ ነው ትልቁ ችግር ያለን፣ ቁንጽል እይታ ያለን እዚህ ውስጥ ነው። መስጅድ ተኮር የሆነ አስተሳሰብ ያለን እዚ ዋንቀጽ ውስጥ ነው። አኒዕቡዱላህ አላህን ተገዙት፣ ለዒባዳን ሊያስተምሩን የተላኩት። ዒባዳ ማለት ምንድነው? እውቁ ጠቢብ እብኑ ተይሚያ ይፈስሩልን። አልዒባደቱ ዒባዳ ማለት እስሙን ጃሚዑን

ምን ይባላል? ከዋላ ኢባዳ ይባላል። ኢባዳ ማለት ጥቅል ነገር ነው፣ ሰፊ ነገር ነው፣ ሕይወት ምትመራበት ቀመር ነው፣ የሕይወት ዘይቤ ነው። ኢባዳ ማለት እምነት የሚያምናሉ ጥቅል ስም ነው። አሉ ሚነና ከዋል ንግግርንም ያካትታል። ንግግር ስንል ነገሩ በአፍ ሚነገር ነገር፣ ቁርአን መቅራት ዚክር፣ ማለት ዳዕዋ ማድረግ፣ ማሰገድ፣ ይቃም ማለት እኒህ ብቻ ናቸው ካፍ የሚወጡ ነገሮች። ነገሩኛ ከዚህ እስኪ ያልፋችሁ ነገሩ ወዳጆች፣ ነገሩኛ። መልካም ንግግር ኢባዳ ነው አይደለ? ያውም ትልቅ አጅር ያለ። አልከሊመቱ ጠይበቱ ሶደቃ እስልምና ሲያወጣው ከለመድነው ስዕል መልካም ንግግር ሰደቃ ነው። ለሰዎች ጥሩ መናገር፣ ወቁሉ ሊናስ ሑስነን ለሰዎቹ መልካምን ተናገሩ። በንግግር አትጎርብጠው። ያንስ ያንሰ ግልጽ ነው። አንድ ነገር በሁለት መልኩ ሊነገር ይችላላል። አንድ ጥሩ፣ አንድ በጣም ጥሩ መጥፎውን እዚህ ኢባዳ ማለት በአፍ የሚነገር ነገር ሊሆን ይችላል። አንዱ መልካም ንግግር ለሰዎች መብት መጮ ላ ዩሕቡ ላሁ ልጀህረ ቢሱኢ ሚነል ቀውሊ ኢላ መን ዙልም። ጩኸ እኮ ድምፃችን ይሰማ ማስተጋባት እኮ ቁርኣናዊ መነሻ አለው። የተበደለ ሰው ይጮሃል፣ ድምፁን ያስተጋባል። ይሄ ዒባዳ ፍትህ ይከበር ማለት ኢባዳ ነው። ሰዎች ሰውን ሲበድል አይተተው ማለት ኢባዳ ነው። እንሱራ ኻከ ዛሊመን ው መዝሉመን ወንድም በድሎ ሚሁን ተበድሎ ስታገኘው እርዳው። ሲበደል አው ሲበድል እንዴት እጁን ያዘውተው ብለ ፓርላማ ላይ ገብቶ ድምፅ መስጠት ኢባዳ ነው። አደለም ነገሩኛ ኢባዳ ነው፣ ወዳጆች! አንድ ህግ ሊጸድቅ የማህበረሰቡን መብት የሚጻረር የማህበረሰቡን ሰላም የሚያናጋ አገሪቱን ወደ ጦርነት የሚከት ህግ ሲጸድቅ አይሆንም ማለት ኢባዳ ነው። አይደለም? ኢባዳ ነው፣ ወዳጆች! የሴቶችን የትምህርት ተሳትፎ የጤናን ሁኔታ የሚመለከት ህግ ሲጸድቅ አዎ ማለት ባዳ ነው። አይደለም? ዒባዳ ማለት ጥቅል ነገር ነው። መስጅድ ውስጥ ብቻ ነው እኛ ያሳጠር፣ ሚነል አቅዋል የሚነገር ነገር ካፍ የሚወጣ ነገር ሁሉ ዒባዳ ይባላል። ወልአፍዓል እስኪ ልምጣ። በድርጊት ድርጊት ሲባል ሶላት፣ ሓጅ፣ ሌላ ጥቀሱልኛ። እነዚህም ብቻ ነው ብናገር ድርጊት በጣም ሰፊት የአንድን መንገድ ኮብልስቶን ማንጠፍ ዒባዳ ነው አይደለም? ነቢዩን ገሯ ስለ ላ ለ ሰለም ኢማጠቱ ልአዛ ን ጠሪቅ ሰደቃ። መንገድ ላይ ማህበረሰቡን የሚያስቸግርን አንዲት አዛ እኮ ነው። እኛ እኮ ገበታ እየተጫወትን ለምንመጥ ገደል አደል እንዴ? መንገድ ሁሉ ሽሮ ፈሰሳ አደል የመንገዱ መንገድ ነው አይደለም? ይሄ የጋምቤላ ኤርፖርት ወጥቼ ወደ ጫፍ እስኮጥ አቧራ ነው ምንድን ነው ስላቸው፣ አንድ ታሪክ አዋቂ ምን አሉኝ? አይ የድሮው ጠቅላይ ሚኒስትር ይመጣል ሲባል ሽሮ ፈሰሳ አርገዋት ነበር፣ አሁን ፈርሳ ነው አሉኝ። ይሄም መንገድ ማስተካከል ዒባዳ ነው አይደለም ወዳጆች። ነገሩኛ ዒባዳ ማለት ጥቅል ነገር ነው ወዳጆች። መስጂድ ውስጥ ለምን ያሳጠር ነው? ዒባዳ ሰፊ ነገር ነው ዒባዳ። ሀገራዊ ተሳትፎ ያቀበን ነገር ለዒባዳ ያለን የተሳሳሰ ትርጓሜ። ዑመር ብኑ ልኸጣብ ረዲየላሁ ተዓላ አንሁ አንዴ የስልጣን ወንበራቸው ላይ ሆነው፣ ያው ምናባዊ ወንበር ነው የምነግራችሁ፣ በትዝታ ምን አሉ አሉ አላህ እኮ አሉ ኢራቅ ላይ አንዲት ግመል ቢያነቅፋት እንቅፋት ቢመታት ይጠይቀኛል ብዬ ሰጋለዋል ምን ብሎ አሉት ያ ዑመር ሊማዛ ላ ቱመሂድ ለሃ ጠሪቅ ጎዳናውን ለምን ያላስተካከልክላት አንተነ መሪው እኮ ግልጽ ነው ወዳጆች ጎዳና ማስተካከል ምንድን ነው ነገሩኛ በአንድ ድምፅ ከኋላ አልተሰማኝ ፈራችሁት እን? ዒባዳ ነው ወዳጆች ፖለቲካ ማለት ከዚህ ውጭ አይደለም

ከኔ ጋ ናችሁ ወዳጆች። ይሄም እኮ ውሃ የሚያድለው ኢባዳ እየሰራ ነው አይደለ? ንገሩኛ። ኢባዳ እኮ ግልጽ ነው። እንዲሁ ተፋፍነን ሙቀት ይዞናልና ትንሽ ለስለስ ይበሉ ማለት ኢባዳ። ኢባዳ ዘርፈ ብዙ ነው ወዳጆች። ነቢዩ የሚገርምህን ነገር ይንገሩ ሰለላሁ ዓለይሂ ወሰለም ሰሉ ላ ሰጠል ዒባዳውን ለጥጠው እዛ ጥግ ሲያደርሱት አንዱስ አንድ ሰው ባለቤቱ ጋር በሚያደርገው ግንኙነት አጅር አለዋል። ምን አላቸው? ወጣቶች ዒባዳ ነው እያሉ እኮ ነው። ሰሃቦቹ ልክ እንደ ገረማችሁ ገርሟቸው ጠየቁ። እንዴት የአላህ መልእክተኛ ስሜቱን ተወጥቶ ባለቤቱ ጋር ኢንጆ አድርጎ እንዴት ነው ዒባዳ የሚሆነው ሰደቅ አጅር የሚያገኘው? አሉ ረሱ ስለም ሎጂካል መልስ ሰጡ። ምን አሉ? ሓራም ላይ ቢያውለው ኑሮ ወንጀል አለው ወይስ የለውም? አሉ ያን ስሜቱ አለው የለው ዚና የሚባል ጸያፍ ወንጀል። አዎ አሉ ሰሃቦቹ። ስለዚህ ሓላል ቦታ ላይ ሚስቱ ጋር ስለዋለው አጅር አለው አሉ። ግልጽ ነው አጅር እየሰራችሁ ነው እኮ ብዙ ጊዜ ዒባዳ በእስልምና እጅግ በጣም የተለጠጠ ሰዎችን መመገብ ዒባዳ ነው አደለም ጉድጓድ ውሃ መቆፈር ዒባዳ ነው አደለም መንግስት ከዚህ ውጭ ምን እየሰራ ነው ታዲያ የመንግስት ስራ እኮ ሙስሊም ክርስቲያን አደለም የሰው ልጅ ወፊ ኩሊ ከቢድን ረጥበትን ሰደቃ ላጎረስካት አንጀት ሁሉ እንደ ሰደቃ ይጻፍልሃል። ረሱላህ ስለም! አንድ ክሳ ይነግሩናል። በኒ እስራኤል ላይ የተከሰተ አንዲት ሴት ይላሉ ጋለሞታ ነበረች ዝሙት የሰራች እቺ ሴት ወርዳ ወደ ወንዙ፣ ወደ ጉድጓዶ ወርዳ ውሃ ጠጣ ወጣች። ስትወጣ አንድ ውሻ አገኘችው ጉድጓድ ውሃው ሲቀዳ የረጠበውን አፈር በምላሱ እየላሰ ሲዞር አየችው። ትክዝ አለችና ይሄ ውሻ እኮ እኔ ደርሶብኝ እንደነበረው አይነት ጥማት ውስጥ ገብቷል፣ ላጠጣው ይገባል አለች። በምን ታጠጣው? እሷም እቃ ላዘችው፣ ወርዳ በእጁ አጠጣ ነው የወጣችው። ፈነዛት ሙካሃ ይላሉ ኢላሉ ሰላሰል። ጫማዋን ቦቲ ጫማዋን አወጣችው፣ ወረደች ታች ቀድታ መጣችና ማንን አጠጣችው? ውሻ ወዳጆች፣ የሰው ልጅ አይደል፣ ወለቀድ ከረምና በኒ አደም የተባለውን አይደል፣ ውሻውን አጠጣችሁ፣ ፈጉፍር ለሃን አላህ፣ ወንጀሉ አማራት። ውሻ ማጠጣት ዒባዳ ነው። እስልምና ውስጥ ህዝብ የጉድጓዶ ሀጦ ሲቸገር ትምህርት አጦ ኋላ ቀር ሲሆን የጤና ተቋማት አልሟላላቸው ብሎ ሲንገላታ፣ በበሽታ ሲያልፍ፣ ይሄም ማስተካከል ዒባዳ ነው። ፖለቲካ የሚሰራው ይሄን። ወዳጆች ግልጽ ነው። አንዕቡዱላህ ነቢያቶች የተላኩት ይሄን የህይወት ስርዓት ለመዘርጋት አላህ በብቸኝነት እንዲመለክ ፍጡራን መሬት ላይ በሚያምር መስተጋበር አብረው እንዲኖሩ ሊያስተምሩ ነው የመጡት። ይሄ ደግሞ ኢባዳ። ነቢዩና መሐመድ ሰላዋ ሰለም ህይወታቸውን እስኪ እንመልከተው። ረሱል ሰላዋ ሰለም ማን ነበሩ? የመጀመሪያ ትልቁ ስራቸው የአላህ ነቢይ፣ የህዝብ አስተማሪ፣ የመስጂድ ኸጢብ፣ የመስጂድ ኢማም ነበሩ ሰላዋ ሰለም። ይሄ ነው ትኩረት ሰጠን ምናቀው። ግን ደግሞ ነቢዩ ሰላዋ ሰለም ከ28 በላይ ጦርነቶችን በመሪ ጀነራልነት ያዘመቱ የጦሩ ታማጆር ሹም ነበር። ሰላሰል ጀነራል ነበሩ። ነብይ ሰላሰል ሰሃቦችን ሞራል ሰጠው የሚያሰልፉ ጀነራል ነበሩ። ይሄኛ ዒባዳ ይመስለንማል። ረሱል ስለ ላ ሰለም የመስጅድ ኸጢብ ኢማም ነቢይ ብለናል። የአገር ጀነራል፣ የጦሩ ጀነራል ናቸው። መዲና የምትባለውን እስላማዊ ሀገር ያቋቋሙ የአገር መሪ ላ መሪ እኮ ናቸው። አገር አስተዳዳሪ መስጂድ፣ ኮሚቴ አይደለም ረሱ። የአገር መሪ ያቻገር ሀገር እንዴት መሄድ አለባት የሚያስተባብሩ ማለት ነው። ረሱ መዲና ላይ እንደገቡ የመዲና ነዋሪያን የይሁዳ፣ ክርስቲያን፣ ሙስሊም አለ ይሄ የሚኖርበትን ህገ ደንብ ወሲቃ የሚባለውን ያረቀቁ የህግ ጠቢብ ነበረ ስ ላ ሰለ ግልጽ ነው ወዳጆች። አንድ ሀገር የምትመራበትን ህገ ደንብ ያጸደቀ ምጡቅ ነቢይ ኸጢብ ብቻ አደለም ረ ስ ላ ሰለ መዲና ላይ እንደገቡ ለውጥን ያመጡ ሀገር ላይ ሪፎርምን የሰሩ የሀገር መሪ ነበሩ። እንደምታስታውስ ረሱላህ ሰለላሁ ዐለይሂ ወሰለም መዲና ሲገቡ መስጂዱን ሰሩ። ወደ መስጂዱ ሰው ዒሻ ለመሄድ ጨልሞታል፣ እንዴት ብሎ ይሄድ? ከዛም ሰሃቦቹን አዘዙና ወደ መስጂዱ መዳረሻ ፖል፣ ፖሎቹ ቆመው ፖሉ ላይ ጠዋፍ እንዲበራ አደረጉ። ግልጽ ነው ሻማዎች እንዲበሩ ቀኝና ግራ ያደረጉ! ሰው ከርቀት ወደ መስጂዱ ሲያይ ብርሃን ነው ጎዳና ምና አሏት ታዲያ መዲነቱልሙነወራ፣ እምታበራው ከተማ። ሪፎርም ፈጣሪ ናቸው። ለማህበረሰቡ ችግር ቸንጅ ካታሊስት ነበሩ። ይሄ ነው ነቢያችን። ስላ የአገር ሽማግሌ ነበሩ። የአገር ዳኛ ነበሩ። አሰጋጅ ብቻ አይደሉም። ይሁዳውም ሙስሊሙም ክርስቲያኑ መጥቶ የሚዳኝባቸው ጠቅላይ አቃቤ ሕግ ነበሩ። ነቢ ስላ በአገሩ ቋንቋ ካላወራነው ኢባዳ ልመስለን እያለን። ወዳጆች የህግ ባለሙያ ነበሩ ነቢ ሰለላሁ ዐለይሂ ወሰለም። የማህበረሰቡን ችግር የሚቀርፉ የህዝቡን ነረሮ ሰምተው መፍትሄ የሚሰጡ ሳይኮሎጂስት፣ ሳይካትሪስት ነበሩ ነቢ ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አይነት ዘርፈ ብዙ ሚና የነበራቸው የአላህ ወደ ሰው ልጆች የላካቸው መልክተኛ ናቸው፣ ሰለላሁ ዐለይሂ ወሰለም። ይሄን ሁሉ መተንተን የለም መሰላቸው ወዳጆች፣ ብዙ ጊዜ እዛ አካባቢ የሚሰራው ነገር ዒባዳ ስለማይመስለን መስለን አጅር እንደማያስገኝ ስለምናስብ ሸሽተነዋል። ግሪደሩን መሆን መርጠናል። ማድቤታችን ውስጥ ገብተናል። ግን ይህን ስናገር አእምሯቸ ውስጥ አንድ ጥያቄ እንደሚብሰለሰል እርግጠኛ ነው። እንዴት ታዲያ ረሰላ ሰለም አገር የመሩት እኮ በህገ ቁርአን ነው፣ በህገ ሸሪዓ ነው። ይሄኛው እኮ ህገ መንግስት ነው። ይህ ጥያቄ ውስጣችሁ የለ ትንሽ ትንሽ አለቻል። ለዛ አንድ ደሊል ከታሪክ ልሳብ። ነቢዩላህ ዩሱፍ አለይሂ ሰላም፣ እሳቸው በነበሩበት ዘመን አገሪቱ የምትመራው በህገ ጣዖት ነበር። ግልጽ ነው። ግልጽ ነው ወዳጆቼ፣ በህገ ጣዖት ነው የምትመራው። የኩፍር ስርዓት ነው የነበረ እርሳቸውንም በወንጀል በዝሙት ወንጅሎ እስር ቤት ውስጥ ለመወርወር እዝነት የሌለው ማህበረሰብ፣ እዛ ማህበረሰብ ውስጥ መፍትሄ በማምጣታቸው ንጉሱ አስጠራቸው። ከንጉሱ ፊት ከቀረቡ በኋላ ወዳጆች ስሙት፣ ስልጣን ልስጥ ተቀበል አይደለም የተባሉት ስልጣንን ጠየቁ። እጅልኒ ላ ከዛን እል አርድ እኔን የግምጃ ቤቱ ኃላፊ አድርገኝ። ለምን ኢኒ ሓፊዙን ዐሊም እኔ ጠባቂና አዋቂ ነኝ አሉ ነብዩላህ ዩሱፍ ዓለይሂ ሰላም። ስልጣንም መጠየቅ አይደለም ሲሰጡ መቀበል፣ መጠየቅ የማን ሱና ነው? የማን ሱና ነው? የነብያት ሱና ነው። ዑለማዎቹ ምን ይላሉ? ታሪካቸው ለተፍሲሩ ላይ ስትገቡ የነበሩበት የጣዖት ህግ ነው። ለዛም ነው ቁርአኑ ላይ ምን እናገኛለን? ወንድማቸው ቤንጃሚን ሰረቀ ተባለ። ነቢዩላህ ዩሱፍ ወንድማቸው ማስቀረት ፈልገዋል። በእርሳቸው ህገ መንግስት ቢሆን አገሪቱ በምትተዳደርበት ህግ ቢሆን ነቢዩላህ ዩሱፍ ወንድማቸው ማዓዝ አይችሉም ወይ ይገደላል ወይ ይታሰራል። ታዲያ ምን አደረጉ? አጮለቁና ወደ ነቢዩላህ ያዕቁብ ሸሪዓ ተመለሱ። እናንተ ዘንድ የሰረቀ ሰው ቅጣቱ ምንድን ነው አሏቸው። እዛ እቃው የተገኘበት ሰው ለሁለት ዓመት ባሪያ ይሆናል አሏቸው። ግልጽ ነው ወንድማቸው ነፈፋ አርገው መለስ አሏ ማ ካነ ሊየእዝ አኻሁ ፊ ዲኒል መሊክ፣ በንጉሱ ህገ ደንብ ቢሆን ወንድሙ ማዛ አይችልም። የነበሩበት ህግ ሸሪዓዊ ህግ አልነበረ። የያዕቁብን ህግ ሚከተል አልነበረ በዛ ሲስተም ውስጥ ገብተው ግን አገሪቱ ላይ ሪፎርም አመጡ፣ ተሀድሶን አረጋገጡ። ያው ሀታ ሙአሪኮቹ የጉዟቸውን ያህል አልተሳካላቸውም ይላሉ። ግብፅ ሙሉ ለሙሉ ወደ እስልምና መለወጥ አልቻሉም። በኩፍር ሲስተም ውስጥ ገብተው ተሀድሶን ለማምጣት ለማምጣጣ ይህ የማንፈለግ ነው የነቢያት ፈለግ ነው። ወዳጆች ይሄ ይሄ እኮ ህግ እንትን ነው እዚሱ መግባት ምናምን የነካ እንጨት ነው አይሰራም እኔ የይሁዳዎቹ ጠፍጥፈው የሰጡን አንዲት አባባል ያለች ይመስለኛል አሲያሳ አይኑ ነጃሳ እንላለናት ፖለቲካ ምናምን የነካ እንጨት ነው ማለት ነው ሲተረብ ይህች እነሱ የሰጡን ይመስለናል ለእኛ ፖለቲካ አይረባም ብሎ አስጣሉንና ከላይ ሆነው ገዙን ግልጽ ነው ምናምን የነካ እንጨት አይደል፣ ከተጠቀምክበት አገር ላይ ተሃድሶ ማምጣት የምችልበት ቁልፍ መሳሪያ ነው ፖለቲካ። ስለዚህ ግሪደሩ አትሁኑ ወዳጆች፣ ግሪደሩ አንሁን ነው ትልቁ መልእክቴ። ወደ አገራዊ ተሳትፎ እንምጣ። አንተ ካልተሳተፍክ፣ ለዚች አገር ከአንተ የተሻለ ማን አላት? ሌላው እኮ ጠጭ ነው፣ ሌላው ሰራቂ ነው፣ ሌላው ውስጡ ችግር አለበት፣ ሌላው ለመመዝበር ነው የሚገባው አንድ ትልቅ ፖለቲከኛ ጋር ነበርኩና ኡስታዝ አለ። አሁን የምታየው አብዛኛው ባለስልጣን ሁሉ ጠጭ ነው አለ፣ ሰካራም ነው አለ። እንዴት አልኩት? በየቀኑ የሰራው ህዝባዊ በደል አለዋል። ያንን ማታ በቢራ ተሸፍኖ መርሳት አለበት። አንተ ንጹሕ ሆነ አንተ በሰው ንብረት አትቀልድም። አንተ ተጠያቂነት አላህ ዘንድ እንዳለብህ ታምናለ አሜሪካ ውስጥ ለአስር ደቂቃ መብራት ቢጠፋ አሜሪካ በቢሊዮኖች ዶላር ነው የከሰረችው ዝርፊያ ማለት ነው ካሜራ የለማ ግልጽ ነው ካሜራ ሴኪዩሪቲ ካሜራ የለም ዝርፊያ ነው በቢሊዮን ዶላርስ እኔ እናንተ መሀል ግን መብራት ቢጠፋ እቃውን አንነካውም ለምን ጨለማን የፈጠረው ጌታ ስለመያይ ይሄ ስሜት አለው። አንተ ውስጥ ነው አንተ ነህ ለቦታው የምትመጥነው፣ ነው አንተ ካልገባ፣ ማን ይገባል? የኦርዶጋን ኡስታዝ እርበካን ነጅመዲን እርበካን አንድ አባባል ይላሉ፣ ለፖለቲካ ግድ የለሽ የሆኑ ሙስሊሞች ለሙስሊሞቹ ግድ በሌላቸው ፖለቲከኞች ይመራሉ ይላሉ። ያለንበት እውነት ይሄ ነው አይደል? ግልጽ ነው። አገር ለውጥ ላይ ነች። እኔ እናንተ እጅ አጥፈን ተቀምጠናል። አንተ ነው ልትገባ የሚገባ። ኦርዶጋን ቱርክ እንደተረከባት በቅርብ ዓመታት ውስጥ ቱርክን አስራ አምስተኛ የኢኮኖሚ ደረጃ አደረሳት። አንድ ትልቅ ምሁር ጠየቅኩታል። እንዴት እንዲለወጥካት? አልኩት ስለው ምን አለኝ፣ ሙስናን አቆምነና የአገሪቱን ሃያ ፐርሰንት የአመት ወጯን ከዛ ሸፈነዋል። ግልጽ ነው። አዲስ አመራራ መጣ ንጹሐንን መደበ። ሀያ ፐርሰንት በቢሊየን ዶላር ማለት እኮ ንጹሐኖች እጅ ሲወድቅ አገር ትለወጣለች። ለዛ አመት መጥ ነው ሞ አንተና ግልጽ ነው። ወዳጆቼ ዛሬ ምንድነው ኡስታዝ የሚያወራ አንዳትል። ግልጽ ነው። አገራዊ ተሳትፎ አገራዊ ለውጥ ላይ ተሳትፎ መሳተፍ መቻል አለብን። ንግግሬን ለመቋጨት አንድ ምሳሌ ልስጣችሁ። አብዛኞቻችሁ ትዳር ይዛችኋል አይደል? ትዳር አለ ወዳጅ፣ ለምሳሌ ትዳር አለ፣ ልጆች አሉ። በትክክል ልጆቹን ያስተምራል አይደል? ትምህርት እንዳይቀሩ የትምህርት የወር እየከፈለ ያስተምራቸዋል ልጆቹ እንዳይታመሙ እንክብካቤ ያደርግላቸዋል። ከታመሙ ይወስዳቸዋል ሕክምና። ግልጽ ነው። ያለብሳቸዋል፣ ደህንነታቸውን ይጠብቃል። ይሄ ቤት ማስተዳደር እንለዋል። ይሄ ሐራም ነው የሚላል ለማላችሁ ላይ አለ እንዴ? እሺ፣ ከፍ እናድርገውና ቀበሌ እናድርገው። ቀበሌ ደግሞ የሚባለው ልክ በተመሳሳይ ለአካባቢው መብራት እንዳይቋረጥ ደህንነቱ እንዲጠበቅ ውሃ እንዲኖረው የሚጠብቅ ሰፋ ያለ ተቋም ማለት ነው። ቀበሌን ወደ ክፍለ ከተማ አሳድጉት። አሁንም ኃላፊነቱ እየሰፋ ይሄዳል እንጂ ቤት ውስጥ ከምተገብረው ውጭ ስራ የለ። ወደ ጠቅላይ ሚኒስትሩ ሚና ለኢትዮጵያ ለሚባል ህዝብ የሚጨነቅ የሚያስተምር፣ ምግብ እንዲደርሳቸው የሚያደረግ፣ ጤና ተቋማት እንዲገነባ የሚያደረግ አመራር ማለት ነው በአጭሩ። ቤተሰብ ማስተዳደርና አገር ማስተዳደር አንድ ነው። ልዩነታቸው የወሰን ብቻ። ይሄ ጠባብ ነው፣ ያነ ሰፊ ነው። ጠቅላይ ሚኒስትር መሆን ሐራም ከመሰለ አባት መሆንም ሐራም። ትስማማላችሁ? ማስፋት እኮ ነው። ቤትም የሚባል ማስተዳደር ነው፣ ቀበሌም ማስተዳደር ነው፣ ክፍለ ከተማ ማስተዳደር ነው አገር ማስተዳደር ይባላል። ወሰኑ ነው እንጂ የሚሰፋው፣ ሁሉም ማስተዳደር ይሄ ሶስት ሰው ነው የሚያስተዳድረው ያ ሶስት ሚሊዮን ሕዝብ ነው የሚያስተዳድረው። ልዩነት አለ። አገራዊ ተሳትፎ ላይ ፖለቲካ ተሳትፎ ላይ ደካማ ሁነናል ወዳጆች፣ የበይ ተመልካች ሁነናል። የቅድሙ አባታችን እንዳሉ እነ ግሪደር ሁነናል። አገር ለውጠን አገርን ወደተሻለች ነገር አሳድገን የበይ ተመልካች አሁንም፣ መብት ጠያቂ የሚያሳዝን ውስጥ ነውና ያለነው። እባካችሁን ትምህርት ላይ እንሳተፍ፣ አስተዳደሩ ላይ እንሳተፍ፣ ሐገራዊ ለውጡ ላይ እንሳተፍ። ኢትዮጵያን ከአዲሱ አመራር ረጋብረን ወደ ተሻለች ደረጃ እናሳድጋት እላለሁ። ሰለላሁ ወሰለም ወባረክ አላ ነቢይና መሐመድ። ሰላም ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።